ህገወጡ ጵጵስና በአዲስ አበባ። አሜን ብዙ አባታችን አቡነ ባስሌዎስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ብፁ አቡነ ገብርኤል ምን እያደረጉ ነው? አቡነ ገብርኤል ልምጣ። አቡነ ገብርኤል እንደምታውቁት እንግዲህ ከዚያ በፊት የምንፍቅና ትምህርት አስተምረው፣ የክህደት ትምህርት አስተምረው በቅዱስ ሲኖዶስ ደረጃ ጭምር ትምህርቱን ማስተካከያ እንዲሰጡበት ተነግሯቸው የነበሩ ሰው ናቸው። የሆነ ሆኖ ያንን ነገር ከማስተካከል ይልቅ ግፉበት ተብሎ የወጡ ይመስል የዘር በዘር ሰዎችን መክፈል ክህደትን ማስተማር መለያየት እንደቀጠሉበት ነው። እንዳሳያችሁ ሊቃነ ጳጳሳትን በአግባብ መተቻት እንችላለን። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝም። በአግባብ በስርዓት ግን ይቻላል። ኅዳር 18 2018 በትላንትና ዕለት 11 ኦርቶዶክሳዊያን ሰማዕትነትን ተቀብለዋል። በትላንትና ዕለት ኅዳር 18 ቀን 2018 ዓ ም በምስራቅ አርሲ ዞን እንቆሎ ወረዳ በቀቅሳ ቀበሌ ይኖሩ የነበሩ 11 ኦርቶዶክሳውያን ሰማዕትነት ተቀብለዋል። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ እንደተመለከታችሁት ሰፋ ያሉትን ቪዲዮዎች ወደ እናንተ ይዤላችሁ መጥቻ ያለው ማለት ነው። እናንተም ደግሞ ትብብራችሁና አጋርነታችሁን ከዚህ በፊትም እንደምታሳዩን ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑሉ እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንትን ላይ አስቀምጡ። ቀጥታ ወደ ዛሬ ቪዲዮዎቻችን እንገባለን። አሜን። ብፁዕ አባታችን አቡነ ባስሌዎስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ጳጳስ። ይህ ብቻ አይደለም ጳጳስ ብሎ ደግሞ ቀጥሎላቸዋል። ከዚያ የተሻረው ጵጵስና አሁንም ውስጥ ለውስጥ በውስጥ ታዋቂነት እየቀጠረን ያለ ጳጳስ ብሎን እየጠራችኋለሁ ሌላ የደስታና የምስላች ቃል ሊቀሊቃውት የታአካ ለገስት ዘባታ ማርያም አባታችን አባ ተክላይ ሃይማኖት ወልዱ ሊያዊ ድፍረት ቃል ስለማይፈቀድ እንጂ አስር ትልልቁ የሚጠቀልሉ ደግ ትሁት ሊቅ ታላቅ አባት መጥተውላቸዋል። እሳቸው ወንጌሉን ይሰብኩታል። በአባቴ በኩል በጽድቅና ግዜ ብፁዕ አባታችን ከሊቃውንት ማተክል ሃይማኖት ብፁዕ አባታችን የሚባለው ለሊቀ ጳጳስ ወይስ ለአንድ መነኩሴ ወይ ደግሞ ለቆሞስ? ማነው ብፁዕ አባታችን ተብሎ የሚጠራው? አባታችን የቤተክርስቲያናችን መቅረዛችን ናቸው። እድሜና ጤና ይስጥልን። የአገልግሎት ዘመናቸውን ለማካል ብፁዕነታቸው ጸሎት እስከሚያረጉ አንድ ነገር

ያዙ አባ፣ ቀጥል ቀጥል። አዎ ተክለ ሃይማኖት ወልዱ፣ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ። አምጣልኝ፣ ተመልከቱ። እንግዲህ አሁን ዳዊት ወጣና፣ የሰውየው አባት አይደሉም። ቅስናቸውን መልሰው ይቅርታ ጠይቀው አባ ተክለ ሃይማኖት ወልዱ ተብለው ወደ ስራቸው ተመልሰው ስራቸውን የሚሰሩ ናቸው። ተጋብዘው የሄዱትም ለማስተማር ነው እና ይሄ የቤተክርስቲያን በጋሻው እንደ በጋሻው የወፈረ ነው እና ስብ ጭንቅላቱን ይደፍናል። እግዚአብሔር ደግሞ ያሳያል፣ ምን እንደሚያደርግ ያሳያል። ይጠብቀዋል፣ ያየዋል፣ ደግሞ ያገኘዋል በቅርቡ ማለት እና አቦታ ቁሞ ካህናት ባሉበት ምእመናን ባሉበት ህዝብ ባለበት ብፁዕ አባታችን አቡነ ባስሊዮስ ነው ያላቸው። ይህ ባስሊዮስነቱ የተሻረ ባስሊዮስነቱ የመለሰ ባስሊዮስነቱ የቀራ ቆሙንም የተወ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ ተብሎ የሚጠሩትን ሰው ብፁዕ አባታችን አቡነ ባስሊዮስ ሊቀ ሊቃውንት አባ ደግሞ መልሶ ማለት ተክለ ሃይማኖት ወልዱ ብሎ ይሱ ቅኔ መናገሩ ነው። ዳዊት ታደሰ ኦሮሞ ለመሆኑ ማረጋገጫ የለኝም። በኦሮሞ ስም ግን የሚነግድ ነጋዴ ነጋዴ። ከዚህ በላይ ምንፍቅና፣ ከዚህ በላይ ክህደት፣ ከዚህ በላይ ውርደት ለቤተክርስቲያን ይላሉ፣ ግን ቤተክርስቲያኒቷ እንድትዋረድ፣ ቤተክርስቲያኒቷ እንድትሰደብ፣ ቤተክርስቲያኒቷ እንድትንቋሸሽ፣ ቤተክርስቲያኒቷ እማትረባ እማታስፈልግ ናት ተብሎ እንዲሳል በህዝብ ዘንድ ቀሚስ ለብሰው የመሬት ነጋዴ ይሄ ጉቦኛ ይሄ ጾም ጸሎት የሐረር ሰንጋ ያስመሰለው ላታም ሻኛም ሙላ ተሰብስቦ አውደ ምሕረቱ ላይ እንዲህ አይነት ነውር ይናገራል። ይቀጣል አይቀጣም። ምክንያቱም አሁን የሀገረ ስብከቱ ሊቀ ጳጳስ በራሳቸው ከዚህ ቲም መውጣት አይፈልጉም። የሸዋ ምንጃር ሰው ናቸው፣ ግን ወላይታን እንዲያስተዳድሩ የተሾሙ ማለት እና ይህ የሸዋው ቲም ቀላል አይደለም። አቡነ ህሪያቆስ በጣም ጥያቄ እየመጡበት ነው። በሀገረ ስብከቶት የሚያደርጓቸው ነገሮች ይቆርጣችሁ። ለብ አቡነ ህሪያቆስ ላኩልኝ ይሁንን ብዬ ስራዬ ብዬ አልጀመርኩትም፣ ግን ቤተክርስቲያኒቷን በጣም በነውር እየሞሏት ነው። እኚኛውን አለ አባ ህሪያቆስ ሌላ ናቸው ቶ እሳቸውም አባቴ ናቸው፣ ወንድሜ ናቸው፣ ሌላ ናቸው። አባ ህሪያቆስ አባ አቡነ ሪያቆስ የደቡብ አፍሪካ እና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ናቸው። በወላይታ አካባቢ ምንድነው በከምባታ በስልጤ ባህሊያ ካ እየተደረገ ያለው ነገር በጣም ጥሩ ነገር አለ ወላይታ ሳይሆን እዚህ ማለት ነው እየተደረገ ያለው ነገር ጥሩ አይደለም። ወላዶችን አራት የወለዱ ሰዎችን እያመጡ እየሾሙ ነው። ብዙ ነውሮችን እየሰማው ነው። ከዛም የቀፈፈ ነገር እየሰማው ነው እንግዲህ በጥሼ ሊጥለው ነው ያለንን መከባበር። ተፈተንኩ ቦታውን እየተፈተንኩ ነው። አቡነ ገብርኤል እንደምታውቁት አቡነ ከዚ እንግዲህ ከዚያ በፊት የምንፍቅና ትምህርት አስተምረው የክህደት ትምህርት አስተምረው በቅዱስ ሲኖዶስ ደረጃ ጭምር ትምህርቱ ማስተካከያ እንዲሰጡበት ተነግሯቸው የነበሩ ሰው ናቸው። የሆነ ሆኖ ያንን ነገር ከማስተካከያ ይልቅ ግፉበት ተብሎ የወጡ ይመስል የዘር በዘር ሰዎችን መክፈል

አንድ ልብ አንድ ቃል አንድ ስንፋስ ነበራቸው። ከነሱ መካከል ይሄ የኔ ገንዘብ ነው የሚል ማንም የለም። እግዚአብሔርም በሐዋርያት ላይ አድሮ ታላቅ ሥራ ይሠራ ነበረ። በሰው ዘንድ ሁሉ ሞገስ ነበራቸው ይላል። ምን ነበራቸው? ሞገስ ነበራቸው። አፋንከኛ እንዱበት ነው አፋን ብራጅ ፍሬት ይሞት

ለፈኬኘእንጃለተኒ መጋለኬኘ እንጃለተኒ ኑር ነገሩ፣ እያንዳንዱ እንዳትን ትውልቃት ወደየ ቦታው መመለስ አለበት። እና አሁን እነኚህ ሰዎች ነገ ቅዳሴ አብሮ የሚቀድሱ ይመስሏችኋል? እኛን እንደዚህ ቢያስተምሩን ኖሮ በሬያችንን ይወዳሉ፣ ፍየራችንን ይወዳሉ፣ በጋችን ይወዳሉ፣ ወተታችንን ይወዳሉ። እኛን ግን ሴድ ውጭ የሚያስጨበጭባቸው እኛ ኦሮሞዎችን እንደማንወድ ይዘኛ አላቅ እኔ ስለማይወክልኝ ይህ ስለማያገናኝ ኦርቶዶክሳውያን የኦሮሞ ኦርቶዶክሱን እንደማይወዷቸው ወይ ወይደሞ እስኪ አማራ ብለናስበው ወይ ደግሞ ትግሬ ብለናስበው ኦሮሞዎችን እንደማይወዷቸው ከእነሱ የሚገኘውን በሬያቸውን፣ ወተታቸውን ወይ ብራቸውን ብቻ እንደሚወዱ ነገ እነሱ እንደማይወዱ አድርገው ይናገራሉ። አሁን እነኚህ ሰዎች እንግዲህ ሰልጥነው ከዚህ የወጡ ሰዎች ነገ አብረው እንዲህ ያደረገው በአንድ ቤተ መቅደስ ሊያገለግሉ እንደሚችሉ ማሰብ ታደሱ ያስፈልጋል ሲሉ ነበር። የሚታደስ ነገር አለበት ሲሉ ነበር። ከመናፍጋ የዋለ ሆዱን የወደደ ሰው መጨረሻው እንደዚህ የሚሆነ ነገራችን ግን ደስ የሚለው ነገር የእኛ አባቶቻችን ቅዱስ ሮስም የተኛ የወሰነው ውሳኔ ማስፈጸም የማይችል አቅመ ቢስ ስለሆነ ግን ይው ማንም እየተነሳ የሚቀልድባት ማንም እየተነሳ የሚያፍባትን ሲሆን እናያለን። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝም። በአግባብ በስርዓት ግን ይቻላል። ቆርቦ የማያውቅ ሰው ግን እንዴት ካህናትን መናገር ይቻላል? ስጋው ደሙን ያልተቀበለ ሰው ከምስጢራት ያልተሳተፈ ሰው ቤተ ክርስቲያን እስከ ውስጥ እስከ መቅደስ የማያውቃት ሰው ግን እንዴት አድርጎ ክህነትን መሳደብ ይቻላል፣ ማቃለር እንዴት ይቻለዋል። ቃውንቱን ማናከብር፣ መምህራትን ማናከብር፣ ትልልቅ ሰዎች የማይከበሩባት ሀገር፣ ሀገር ያቀኑ ሰዎች ዝም የሚሉበት ሀገር፣ የክለብ ታሪክ እንደ ጀብድ የሚሰማበት ዘመን፣ የመጠጥ ታሪክ፣ የጭፈራ ታሪክ፣ የዝሙት ታሪክ እንደ ጀብድ እንደ ጦር ሜዳ ታሪክ የሚሰማበት ዘመን እንደ ፉከራ እንደ ሽለላ የሚሰማበት ዘመን። ምን እንደሆነ መንፈሳዊነት ሀገር ምን እንደሆነ ወጣትነት ምን እንደሆነ ሰውነት ምን እንደሆነ በማያውቁ ሰዎች ፖድካስት ተስበን የእነሱን እየሰማን ትልልቅ ሰዎች አፋቸውን ይዘው ቁጭ እንዲሉ ያደረግን በእውነት የመከንን ትውልድነት እግዚአብሔር በእውነት ከመቃብርና ከሞት ያስነሳል። አደገኛ ዘመን ያለንበት ዘመን ሰዎች አይደመጡበትም፣ ዘመኑ። አባቶች አይናገሩበትም፣ ዘመኑ። ወታደሮች ጀብድ የሰሩ ሀገሪቱን ደማፍሰው አጥንት ከስክሰው ያቆዩ ሰዎች አይደመጡበትም ዘመኑ። በትላንትና ሁለት ህዳር 18 ቀን 2018 ዓ ምት በምስራቅ አርሲ ዞን እንቆሎ ወረዳ በቀቅሳ ቀበሌ ይኖሩ የነበሩ 11 ኦርቶዶክሳዊያን ሰማዕትነት ተቀብለዋል፣ መገደላቸው ታውቋል። እጅግ በጣም የሚያሳዝን ዜና ነው። ለተጎዱ ቤተሰቦችና ለመላው የኢትዮጵያ ኦርቶዶክስ ተዋህዶ ምዕመናን መጽናናትን እመኛለሁ። ኮፒሊንግ ሪፖርት እያደረጋቸው ኦርቶዶክስ በምስራቅ አርሲ ሆንቆሎ ዋቤ ወረዳ 11 ኦርቶዶክሳውያን ትላንትና ህዳር 18 ተገለዋል። አሁን አሁን ምን ብለን መዘገብ እንዳለብን፣ ቪዲዮ ምን ብለን ጀመረ፣ ምን ብለን መዝጋት እንዳለብንም ግራ የገባን መጥቷል። እዚህ ቲክቶክ ላይ ያላችሁ ዜና ምሰሩ፣ ዩቲዩብ ላይ ያላችሁ ዜና ምሰሩ፣ ሌሎቻችሁም እንደዚህ ነገር ላይ ምሰሩ። ለምዝም እንዳላችሁ አቅም እስካሁን ድረስ ኦልሞስት ሀገረ ስብከቱ ወደ 40 50 የሚጠጉ ሞተውብኛል ብሏል። አጠቃላይ ስግ ስንመለከተው ወደ መቶ የሚጠጉ እንደሞቱ ነው እንመለከተው። በዚህ በሁለት ወር ነው ማይዘው ሁለት ወርም አልሞላው አንድ ወር ውስጥ ማለት ነው። ከዛ ውጭ ደግሞ ወደ ሁለት መቶ የሚጠጉ ታፍነው ነው ከዛም በላይ የሚሆነው የት እንዳሉም አይታወቁምና፣ ባለፈው እንግዲህ 19 ናቸው ወደ ሀያ የሚጠጉ ታፍነው ተወስዶ ነበር። ዛሬ ደግሞ ትናንት ማታ አስራ አንዱ እንደ ተገደለው የሰማን ነው። ምን ኦርቶዶክሳውያን እንደ ተገደለው የሰማን ነው የምንገኘው። እንግዲህ ምን እላለን? ወደ ማን እንጨዋለን? እረኛ ጡበጎች ማንም መጥቶ በአንገታቸው ላይ ካራ ያደረግ። የእኛ ጠበቃ ህጉን ያውቋል፣ የእነሱ ጠበቃ ደግሞ ዳኛውን ያውቋል። የሆነ ነገር ላይ ያለ ነው እና ከአርሲ ወንድማችን አንድ መልዕክት ላሰማችሁ። እኔ ምንም አይነት ሀሳብ አልሰጥም። ስሙት በቃ እናንተ ስሙት። እኛ የአርሲ ኦርቶዶክሶች ነን። ኑ ሰማዕትነትን በጋራ እንቀበል። ራሳችሁን አደራጁ ለምትሉን ራስን ለማደራጀት እኮ ብዙ ነገር ያስፈልጋል። አደራጅ ራሱ ያስፈልጋል ፋይናንስ ያስፈልጋል። ስትራቴጂክ ያስፈልጋል። አካሄዳለሁ አይደለም። እራሳችንን በምናደራጅበት ቀርቶ ሲያወሩት ቀላል ነው አይደል? እንግዲህ አርሲ ላይ ያሉ ወጣቶች እንደዚህ እያሉ ነው። ተደራጅ ምናምን ትላለህ አንተ አንተ እዚህ ተኝታለህ፣ ሞቃ አልጋ ላይ ነህ፣ መሀል ከተማ ላይ ነህ ምናምን። ማንም ምንም የሚያደርግ ነገር የለም። ዝምታ አያድንህም። ወንድምህ እየተገደለ ነው። ንቃ። ግደል አይደለም፣ ንቃ በራሳችን መድረክ ሰላማዊ ሰልፍን ማድረግ እንችላለን። ዋናው በአንድነትና በመተባበር ይህንን ጥሪ ማቅረብ ነው። ባሳለፍነው የቅዱስ ሚካኤል የንግስ በዓል ላይ ብዙ አመርቂ ባይሆንም፣ ነገር ግን ለአርሲ ኦርቶዶክሳውያን ወገኖቻችን ድምፆች ተሰምተዋል። አሁንም ህዳር 21ን የእመቤታችን የቅድስት ድንግል ማርያምን የንግስ በዓል በመጠቀም ታቦት በሚዞርበት ወቅት የተመረጡትን አራት ጥሪዎች በጋራ በማሰማት ከአርሲ ኦርቶዶክሳውያን ወገኖቻችን ጎን መቆማችንንና ይህንን አጀንዳ አለመርሳታችንን በማስታወስ የበላይ አካላት አሁንም ቢሆን ስደትና መከራ እንዲሁም ሞት ላልቆመው የአርሲ ኦርቶዶክሳውያን ጉዳይ ትኩረት እንዲያደርጉ ማድረግ እንችላለን። አሁንም ቢሆን የአርሲ ኦርቶዶክሳውያን ወገኖቻችን ከአጀንዳ በላይ ጉዳዮቻችን ናቸው። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማለት ይጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች እና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ይኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። አሩሲ ላይ አሁንም ኦርቶዶክሳዊያን እየተገደሉ ይገኛሉ ማለት ነው። እኛም ሚዲያ ላይ መለፍለፍ ብቻ ነው ስራችን የሆነው ማለት ነው። መሬት ላይ ወርዶ የሚሰሩትን ስራዎች ቴዶ ቻሌንጅ ይዞ ልን እየመጡ ስለሆነ የእነሱን ቻሌንጅ ደግሞ ለሞላ ዓለም እንድደርስ እኛም ደግሞ መሬት አወርደን እንድንተገብረው እግዚአብሔር እርዳን እያልኳችሁ እንዲሁም ደግሞ ሁላችም ይህ መልክ ለሞላ ዓለም እንድደርስ ሼርና ላይክ እያደረጋችሁ እነ ቴዶ ያሉትን የሀያ አንድ ቀን ማርያም ዕለት ከዚህ በፊትም በ በመልአክ ቅዱስ ሚካኤል ዕለት ተደርጓል ማለት ነው። ቻሌንጁ አሁንም ለመቤታችን ቀን ቻሌንጅ ይሰጥቷል ማለት ነው። ወንድማችን ቴዶ ከነጌ በኋላ ለኢሁድ ቀን የሚከበረውን የእናታችን የቅድስት ድንግል ማርያም የጽዮን ማርያምን በታላቅ ድምቀት በየደብራችን እናከብራለን ማለት ነው። ሁላችንም በየአካባቢ እንዲሁም ደግሞ ያን ቻሌንጅ እና ሁላችንም ኦርቶዶክሳዊያን እንድትተገብረው እግዚአብሔር እርዳን እያልኳችሁ የቴዶ መልዕክት ሁላችሁ ለሞላ ዓለም ሼርና ላይክ እያደረጋቸው እንዲሁም ደግሞ መሬት ወርዶ እኛም ቪዲዮ እንሰራላችኋለን ማለት ነው። እግዚአብሔር የቀኑ ሰው በለን እንኳን አደረሳችሁ ልል ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቸርቆዩልን